ንጉሥ በሰራዊት ብዛት አይድንም እንዲሉ ታላቁ መጽሐፍ፣ ዘለንስኪም በሰራዊታቸው ብዛት መዳን አልቻሉም። በዓለም ላይ ከዚህ ቀደም እንዳለፉት መሪዎች ሁሉም ቁርጡ ቀን ሲመጣ ሰራዊቱን ከርተውታል። የሰራዊቱን አስክሬን እንዳይነሳ ከቀናት በፊት ያዘዙት ኮሚዲያኑ መሪ ከጦራቸው ጋር ተቃቅለዋል። ጦሩ በዩክሬን መንግስት ተከድቻለሁ እያለ ነው። የውጊያ ሞራሉም ሳስቷል። የጦራቸውን ጥንካሬና የዩክሬን ጦር ይገነዛል የተጠቀሙበት ቭላድሚር ፑቲን ደግሞ ከባድ ግስጋሴ ላይ ናቸው። የራሻ ወታደሮች የዩክሬንን ከተሞች እያጠለቀለቁት ነው። ጥቂት የማይባሉ የዩክሬን ከተሞች በሞስኮ እጅ እየተጨበጡ ነው። ዘለንስኪ ይህን የሞስኮ ግስጋሴ ማስቆም ተስኗቸዋል። ምዕራባውያን ጌቶቻቸውም አስራ አንደኛው ሰዓት ላይ ከርተዋቸዋል። ውድ የቻናላችን ቤተሰቦች የራሻን ቡጢ የዩክሬንን ጦር መንጋጋ እያወላለቀው ነው። በቁርጣ ወደ ዩክሬን ከተሞች ሰብሮ የገባው የራሻ ጦር ለዩክሬን ጦር መሰንጠቅ ሌላኛው ምክንያት ሆኗል። ዘለንስኪም ባልታሰበ ሰዓት ጦሩን እንደከዱ ተሰምቷል። ጦርነቱን በ24 ሰዓት አስቆመዋለሁ ያሉት ትራምፕ ሞስኮውን የመጨረሻ የድል ዜና ለመስማት መጠባበቅን መርጠዋል። የራሻ እግረኛ ጦር ግስጋሴና በዘለንስኪና በጦሩ መሃል የተፈጠረውን ስንጥቃት በስፋት እንዳስሳለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ከጆሴፍ ስታሊን በመቀጠል ሩሲያን ለረጅም ዓመት እየመሩ ያሉት ቭላድሚር ፑቲን የሶቪየት ሕብረት መፈርከስ እጅግ የሚያማቸው መሪ ናቸው። ከወጣትነት ጀምሮ ሕልማቸው በምዕራባውያን ሴራም ተበትኗል ያሏትን ታላቋን ሶቪየት ሕብረት ዳግም መመለስ ነው። ሕልማቸው የሚሳካ ባይመስልም የዩክሬኑ ዘመቻ ግን የልብ ልብ እንደሰጣቸው ይታመናል። የራሽያን ወታደርን በዚህ መንፈስ እንዲሰለጥን እንዳደረጉ ይነገርላቸዋል። የዩክሬኑ ጦርነት የሞስኮ ተዋጊዎች ስኬታማነትም ከዚህ አስተሳሰብ የሚቀዳ ነው። በአንጻሩ የዩክሬን ጦር ከጦርነቱ ማግስት ጀምሮ የውጊያ ሞራሉ ዝቅተኛ እንደሆነ ይነገራል። ምክንያቱም ደግሞ ጦርነቱ የእኛ የዩክሬናውያን ሳይሆን የምዕራባውያን ግፊት ያመጣው ነው የሚል ስሜት በማዳበራቸው ነው። ዘለንስኪም ይህን የሰራዊቱን ስሜት ሊገዳደር የሚችል ትርክት መፍጠር አልቻሉም። ይህን ተከትሎ ጦርነቱ በተራዘመ ቁጥር ሰራዊቱ እየተሰላችና የውጊያ ሞራሉ እየላሸቀ መጥቷል። ቀስ በቀስም የዘለንስኪ መንግስት ላይ ማጉረምረም ጀምረዋል። ይህ ማጉረምረምም አድጎ ወደ መከዳዳትና አለመተማመን አድጓል። የሰሞነኛውን የራሻ ዘመቻ እና የዘለንስኪን ጥቃት ተከትሎ ደግሞ ኮሚዲያኑ መሪ የወሰዱት እርምጃ ጦር ሰራዊቱን ያበሳጨ ሆኗል። ካለፈው ሳምንት ጀምሮ የሞስኮ እግረኛ ጦር በአየር ኃይል ታግዞ የዩክሬን ከተሞች እየተቆጣጠረ ይገኛል። በዚህም በርካታ የዩክሬን ወታደሮችም ተገድለዋል። ዘለንስኪ በጦር ሜዳ የተገደሉት የዩክሬን ወታደሮች አስክሬን እንዳይነሳዘዋል። ይህም ሰራዊቱ በፕሬዚዳንቱ ላይ እንዲቆጣ አድርጓል። ዘለንስኪ ጦሩን ከድቷል፣ እስካሁን በእኛ ኃይል እዚህ ከደረሰ በኋላ እንደ ማስቲካ አኝኮ ተፋን ሲሉ የመረረ ጉርምርምታቸውን እያሰሙ ነው። ከዚህ በተጨማሪም የዩክሬን ወታደሮችንና የጦር መኮንኖችን ያስቆጣ የዘለንስኪ ውሳኔ ነው። ይኸውም ባለፈው ሳምንት ዘለንስኪ በሸረሪት ድር በመሰሉት ዘመቻ ሩሲያን በከባዱ ማጥቃታቸው ነው። ይህን የዘለንስኪ ጥቃት ቀኝ ግራውን ያላመዛዘነም ጥቃት በሚል ሰራዊቱን ኮርፊያ ውስጥ ከቷል። ምክንያታቸው ደግሞ እንደዚህ አይነት ጥቃት ከተፈጸመ በኋላም የፑቲን የበቀል በትር እኛ ላይ ነው የሚያርፈው በሚል ነው። በእርግጥም እንደፈሩት የፑቲን የበቀል በትር ሰለባዎች ሆነዋል። አሁን ራሻ እየተቀዳጀች ያለችው ድል ከዘለንስኪ አለማመዛዘን የተነሳ ነው የሚል ግምገማ እንዳላቸውም ተነግሯል። እዚህ ጋር የሩሲያን ተደራዳሪና የፑቲን ረዳት ንግግርን እንጨምርበት። የሩሲያ ፕሬዝዳንት ረዳትና በዩክሬን ድርድር የሀገሪቱ ከፍተኛ ተደራዳሪ ቭላድሚር ሜዴንስኪ በአርቲ የሳንቸስ ኢፌክቲቭ ፕሮግራም ላይ ቀርበው በኢስታንቡሉ ድርድር ወቅት የዩክሬንን ወታደሮች ስሜት እንዲህ ሲሉ ገልጸውታል። በኢስታንቡሉ ድርድር ላይ የተሳተፈው የዩክሬን ወታደራዊ ልዑክ ለውጊያና ወታደሮችን ወደ ሞት ለመላክ አለመፈለግ ይታይበት ነበር ሲሉ የዩክሬን ጦር የውጊያ ሞራሉ መላሸቁን ተናግረዋል። በእነዚህና ሌሎች ምክንያቶች በዘለንስኪና በሰራዊቱ መሃል ስንጥቃት ፈጥሯል። ዘለንስኪም የራሻ ቡጢ ጠንከር እያለ እንደሆነ በሚስጥር ከሀገር መውጣቱን ተክነውበታል። በዚህም ሰራዊቱ ዘለንስኪ ከዱን እያለ ነው። ብላዲሚር ፑቲን ታዲያ ይሄን ስንጥቃት በሚገባ እየተጠቀሙበት ነው። ጦራቸው እንደታዘዘው የዩክሬን ከተሞች በቆረጣ ገብቶ እየተቆጣጠረ ነው። ታስ አርቲ እና ስፑትኒክ የመሳሰሉ የራሻ ዜና ምንጮች እያሰራጩት ያለው ተንቀሳቃሽ ምስል እንደሚያሳየው ጥቂት በማይባሉ የዩክሬን ከተሞች ላይ በርካታ የሩሲያ ወታደሮች እየተርመሰመሱ ነው። የሞስኮ ወታደሮች ከተሞቹን ሲጠብቁና አሰሳ ሲያደርጉ የሚያሳይ ቪዲዮም በማህበራዊ ሚዲያ ተለቋል። ሞስኮ ጦር ከፑቲን እንደታዘዘው የተባለውን እየፈጸመ ነው። ከተሞችን በመቆጣጠር ወደፊት እየገሰገሰ ነው። በእንቅስቃሴው በማይታመን መልኩ የዩክሬን ጦር እየፈራረሰ ነው ተብሏል። ከዚህም በተጨማሪም ዘለንስኪ በስንት ደጅ ጥናት ከአሜሪካ፣ ፈረንሳይ እንግሊዝና ጀርመን የተቀበሏቸው ትላልቅ መሳሪያዎች ወድመዋል። መረጃዎች እንደሚያመለክቱት ከሆነ አሜሪካም ለዩክሬን ካቀረበቻቸው 31 የአብራምስ ታንኮች ውስጥ ብዙዎች በሰሞኑ የሞስኮ ዘመቻ ወድመዋል። ከ31ዱ ታንኮች አምስት ብቻ እንደቀሩም ወታደራዊ ምንጮች ጠቁመዋል። እንደ አውሮፓያን አቆጣጠር በጥር 2023 የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን 31 ኤም1 አብራምስ ታንኮችን ለዩክሬን እንደላኩ ይታወቃል። ከእነዚህ ታንኮች ውስጥ የመጀመሪያው እንደ አውሮፓውያን አቆጣጠር የካቲት 26 ቀን 2024 በአብቪዴቭ የብካ ግዛት ውስጥ በማዕከላዊ ቡድን ልዩ ተዋጊዎች እንደወደመም ተዘግቧል። የሩሲያ ኃይሎች የኔቶን እጅግ ውድ የጦር መሳሪያዎች ወደ ቁርጥራጭነት በመቀየር ተክነዋል። በአውሮፓውያኑ የደህንነትና ትብብር ድርጅት የሩሲያ ምክትል ቋሚ ተወካይ ማክሲም ቡያኬቪች እንደ አውሮፓውያን አቆጣጠር በ2004 በተደረገ የድርጅቱ መደበኛ ስብሰባ ላይ ከመጠን በላይ የሚሞገሱ የኔቶ ወታደራዊ መሳሪያዎች በሩሲያ ጦር ይነዳሉ ሲሉ መናገራቸው የጉዳዩን እውነትነት የሚያጠናክር ነው። ለምሳሌ በጣም የተወደሰውን የአሜሪካ አብራምስ ታንክ እንውሰድ። ምንም እንኳን የዩክሬን ጦር ታንኮችን በብዛት ባይጠቀምም ቀደም ሲል ከደረሱት ታንኮች ውስጥ ሁለት ሶስተኛው ወድሟል ሲል ውያኬቪች ባሳለፍነው መስከረም ወር ገልጸዋል። ሩሲያ በዩክሬን ላይ ዘመቻ መክፈቷን ተከትሎ ወትሮም ፍጥጫ የማይለየው ከምዕራባውያን ጋር የነበራት ግንኙነት ፍጹም ተበላሽቷል። ለአመታት በጥርጣሬና በውጥረት ውስጥ የቆየው የራሻና ምዕራባውያን ግንኙነት ዩክሬን ውስጥ ጦርነት መቀስቀሱን ተከትሎ ለይቶለት ወደ ግጭት እንዳይገባ ስጋት ከፈጠረ ሶስት ዓመታት ሆኖታል። በ2014 ሩሲያ ሁለት ሺህ ወታደሮቿን አዝምታ ዩክሬንን ስትወር ምዕራባውያን ላይ ስጋት በመፍጠሩ በአንድነት ሁነን ዩክሬንን በቢሊዮኖች የሚቆጠር ገንዘብ አውጥተው በማስታጠቅ በተዘዋዋሪ ከሩሲያ ጋር ጦርነት ውስጥ ገብተዋል። በሶስት ዓመት ውስጥ በተካሄደው ጦርነት እስካሁን ከዩክሬንና ከሩሲያ በኩል አንድ ሚሊዮን ያህል ሰዎች ሞተዋል ይቀጥላል ወይም ቆስለዋል። ሩሲያ ከዩክሬን ጋር ፊት ለፊት ከምታደርገው ጦር ባሻገር ከምዕራባውያን ጋር በሌላ ግንባር የሻጠር ጦርነት እያደረገች ነው ሲል የሰሜን አትላንቲክ ጦር ቃል ኪዳን አገሮች ማህበር ኔቶ ያምናል። ለጥቂት ዓመታት ብቻ በሚል የተጀመረው የሩሲያና የዩክሬን ጦርነት አራት ዓመቱን ሊደፍን ጥቂት ወራት ቀርተውታል። ይህ ጦርነት ምክንያት የጦርነት ቀጥታ ተሳታፊ የሆኑት የሁለቱን አገሮች ዜጎች ከመጉዳቱም ባለፈ የዓለም ምግብ፣ ነዳጅና ዲፕሎማሲን አናግቷል። የሰሜን አትላንቲክ ቃል ኪዳን ጦር ወይንም ኔቶ ዩክሬንን በመደገፍ ቀዳሚው ተቋም ሲሆን ሩሲያ የዩክሬንን ጦርነት እንድታሸንፍ የጦር መሳሪያ፣ ወታደራዊ መረጃ ደረጃዎች ወታደሮችን ማሰልጠንን ጨምሮ የገንዘብና ሌሎች ድጋፎችን እየሰጠ ይገኛል። የሩሲያ ዩክሬን ግጭት በፈረንጆቹ የካቲት 2022 ላይ ከተቀሰቀሰበት ጊዜ አንስቶ ለ1 ሚሊዮን ሰዎች ሞት፣ ከ10 ሚሊዮን በላይ መፈናቀል እንዲሁም ከፍተኛ የንብረት ውድመትን አስከትሏል። ጦርነቱ ዛሬም ድረስ መቋጫ ያልተበጀለት መሆኑ ሞትና ውድመት ማስከተሉን እንደቀጠለ ነው። በጦርነቱ ሂደት የምዕራቡ ዓለም ማለትም አሜሪካም የአውሮፓ ህብረትና የኔቶ የአባል ሀገራት ጠቀም ያለ ወታደራዊ የፋይናንስና ሰብአዊ ድጋፎችን ለዩክሬን ያቀረቡ ሲሆን በአንጻሩ በሩሲያ ላይ ጠንከር ያለ ማዕቀብ በመጣል ጦርነቱን ከማርገብ ይልቅ አባባሹ ነው ተገኝተዋል። ህንድ፣ ቻይናና ብራዚል ደግሞ ማናቸውንም ሳይደግፉም ሳይነቅፉም የመሀለኛውን መንገድ የተከተሉ ሀገራት ናቸው። በእርግጥ ህንድና ቻይና ከሩሲያ ጋር የኢኮኖሚ ትብብር ያደርጋሉ። እንደ ሰሜን ኮሪያ፣ ኢራንና ቤላሩስ ያሉ ደግሞ ለሩሲያ በሚያደርጉት ወታደራዊና የደህንነት ድጋፍ እንዲሁም ኢኮኖሚያዊ ትብብር ምክንያት የሩሲያ ጋር ተደርገው የተፈረጁ ናቸው። የተባበሩት መንግስታት ድርጅት ዓለም አቀፍ የወንጀለኞች ፍርድ ቤትና መስል ዓለም አቀፍ ተቋማት ደግሞ ጦርነቱን መኮንንና የጦር ወንጀል መፈጸሙን በመመርመር ለግጭቱ መፍትሄ የማፈላለግ ሚና ሲወጡ የተስተዋሉ ናቸው። በሁለቱ ሀገራት መካከል ተካሮ የቆየው መግባባትና ግጭት በድርድር ለማስቆም የተደረጉ በርካታ ጥረቶች ቢኖሩም ግን ውጤት ሊያመጡ አልቻሉም። ጦርነቱ በተቀሰቀሰ በአራተኛው ቀን ላይ የመጀመሪያው ድርድር በቤላሩስ በሁለቱ ሀገራት ባለስልጣናት መካከል ተደርጎ ያለ ምንም ስምው የተለያዩበት ነበር። ሁለተኛው ዙር ድርድር ደግሞ መጋቢት 2022 ላይ በቤላሩስ እና ዩክሬን ድንበር አቅራቢያ በምትገኝ አንታሊያ በተሰኘ የቱርክ ከተማ ተካሂዷል። በወቅቱ ስምምነት ላይ የተደረሰ ቢሆንም በዩክሬን በምትገኘው ቡቻ ከተማ ላይ ሩሲያ ያደረሰችው ጥቃት ባስከተለው የበርካታ ዜጎች ሕልፈት ምክንያት ስምምነቱ ወዲያውኑ ተቀልብሷል። ምስል የሰላም ንግግሮች በተለያዩ ጊዜያትና ቦታዎች ሲካሄዱ ቆይተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዳግም ወደ ስልጣን መምጣታቸውን ተከትሎ በአሜሪካ በኩል የስምምነት ሂደት እንደ አዲስ ተጀምሯል። ይሁንና የትራምፕ ቅሬታ የሚያጨርስ ንግግር የዩክሬኑን ፕሬዚዳንት የተበሳጩ በመሆኑ የሰላም ንግግሩ በመሪዎች መካከል በተፈጠረ የተካረረ ግንኙነት ምክንያት ዛሬም ድረስ እልባት ሳያገኝ ዘልቋል። ሩሲያና ዩክሬን በጦርነቱ ሚሊዮኖችን ካይናቸው ቢሰውሩ ዛሬም ድሮን፣ ሚሳይልና ሌሎች ከባድ የጦር መሳሪያዎችን ከመወራወር አልተቆጠቡም። እንዲያውም አሁን ላይ ጦርነቱ በሰላም ይቋጫል ከሚለው ተስፋ ይልቅ አድማሱን የማስፋት አዝማሚያ አሳይቷል። ከላይ የጠቀስነውን የትናንቱን ፖላንድ ላይ የተፈጸመውን ጥቃት አመላካች ነው። በተጨማሪም የጀርመንና እንግሊዝ ልንጠቃ እንችላለን በሚል እያደረጉት ያለው ወታደራዊ ዝግጅት ጦርነቱ የመስፋፋቱ አዝማሚያ እያሳየ ለመሆኑ አስረጅ ሊሆን ይችላል።